ጤና ይስጥልን ክቡራን ተመልካችን የተከታዮቼ እንደምሰነበታችሁ ይህ ፍቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ያተኮሩ ለአሽከርካሪዎች ለመንጃ ፍቃድ ተማሪዎችና ለአውቶሞቲቭ ተማሪዎች ግብአት ሊሆን የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። እንግዲህ ከብዙ ጊዜያት ቆይታ በኋላ ዛሬ ተገኝቻለው በዛሬው ፕሮግራማችን እንግዲህ ማዘጋጅላችሁ ከዚህ ቀደም የለቀኩላችሁ 15 ወሳኝ የመንጃ ፍቃድ ኮምፒውተር ፈተና ላይ ሊመጡ የሚችሉ ጥያቄዎችን አቅርቤላችሁ ነበረ። እነዚህ ጥያቄዎች እንግዲህ ባለፉት ጊዜያት ላይ ከ590 ጊዜ በላይ ታይተዋል ማለት ነው። እነዚህን ጥያቄዎች እንግዲህ መልሶቻቸውን ግማሾቻችሁ በኮመንት ሴክሽን ላይ ያስቀመጣችሁ አላችሁ፣ ግማሾቻችሁ ደግሞ በቴሌግራም ቻናል ላይ ያስቀመጣችሁ አላችሁ። አንዳንዶቻችሁ ደግሞ በራሳችሁ በወረቀት ላይ መልሶቻቸውን ይዛችሁ እየጠበቃችሁኝ ሊሆን ይችላል ማለት ነው። በዚህ ፕሮግራም ላይ እንግዲህ የነዚህን ጥያቄዎች መልሶቻቸውን ማብራሪያቸውን አቅርቤላችኋለሁ ማለት ነው። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁን ቆዩ። ወደ መጀመሪያው ጥያቄ ስንሄድ ካርቡሬተር ወደ ሲሊንደር የሚገባን አየርና ቤንዚን እያደባል ይቃል ይላል ሀሀሰት ለእውነት ይላል የዚህን ጥያቄ ለመመለስ አምስት ሰከንድ እንጠብቃለን ሰከንዳችን አልቋል በጥያቄው መሰረት የመጀመሪያው ጥያቄ መልሱ የሚሆነው በ ለ ምርጫ ላይ የሚገኘው እውነት ነው ማለት ነው። በቤንዚን ተሽከርካሪዎች ላይ ከሚገኙ የነዳጅ አስተላላፊ ክፍሎች ውስጥ አንዱ ካርቡሬተር ሲሆን የዚህም ክፍል ጥቅሙ ምንድን ነው? በሞተራችን ሲሊንደር ውስጥ ገብቶ ኃይል እንዲፈጥርልን የሚያግዘውን አየር ነዳጅ የሚያቀላቅልልን ክፍል ነው ማለት ነው። ስለዚህ መልሱ የሚሆነው በ ለ ምርጫ ላይ የሚገኘው እውነት ነው። ወደ ሁለተኛው ጥያቄ ስንሄድ ሞገደኛ አሽከርካሪ ሲያጋጥምህ ማድረግ ከሚገባ ክንዋኔዎች ውስጥ አንዱ ተሽከርካሪ ላለማሳለፍ መንገድ መዝጋትን ይላል። ሀ ሀሰት፣ ለእውነት ይላል። ለዚህም አምስት ሰከንዳችን አልቋል። በጥያቄው መሰረት መልሱ የሚሆነው በሃሌታው ሀ ምርጫ ላይ የሚገኘው ሀሰት ነው። ሞገደኛ አሽከርካሪ ሲያጋጥመን ይህንን አሽከርካሪ ትሪት አድርገን መሸኘት ነው እንጂ ያለብን ከእንደዚህ አይነት አሽከርካሪዎች ጋር ሰጣ ገባ ውስጥ መግባት፣ ፉክክር ውስጥ መግባት ለአደጋ ስለሚያጋልጠን ላለማሳለፍ መንገድ መዝጋት የለብንም ማለት ነው። ስለዚህ መልሳችን የሚሆነው በሃሌታው ሀ ምርጫ ላይ የሚገኘው ሀሰት ነው። ወደ ሶስተኛው ጥያቄ ስንሄድ፣ ከሚከተሉት ውስጥ አንዱ የኦዶሜትር ጥቅም ነው። ሀ የባትሪ መጠን መለካት ነው። ለ የዘይት ግፊትን መለካት ነው። ሀመርዋ ተሽከርካሪው መጀመሪያ ከተነሳበት ቀን እስከ አሁን የተንቀሳቀሰበትን መለካት ነው። መ ሁሉም መልስን ይላል። አምስት ሰከንድ አለን። ሰከንዳችን አልቋል። በጥያቄው መሰረት መልሱ በሐመሩ ሃ ምርጫ ላይ የሚገኘው ተሽከርካሪው መጀመሪያ ከተነሳበት ቀን እስካሁን የተንቀሳቀሰበትን ለመለካት ነው ይላል ማለት ነው። ስለዚህ በተሽከርካሪያችን ዳሽቦርድ ላይ የሚገኘው ኦዶሜትር ጥቅሙ ምንድነው? ተሽከርካሪው ከተገዛበት ወይንም እንቅስቃሴ ከጀመረበት ጊዜ ጀምሮ ምን ያክል ኪሎ ሜትር እንደተንቀሳቀሰ ወይ ደግሞ በማይል የሚያስቀምጥልን ክፍል ነው። ስለዚህ የሶስተኛው ጥያቄ መልስ ሐመሩ ሃ ነው። ወደ ቀጣይ ወደ አራተኛው ጥያቄ ስንሄድ ሲሊንደር ፒስተን፣ ክራንክ ሻፍት፣ የዘይት ፊልትሮና ፓምፕ እና የተለያዩ ክፍሎች የሚይዝልን የኢንጂን ዋነኛ ክፍል ዳሽ ይባላል። ሀ ክራንክ ኬዝ፣ ለሲሊንደር ብሎክ፣ ሐመር ሃ ሲሊንደር ሄድ ወይም ቴስታታ፣ መ ሁሉም መልስ ናቸው ይላል። አምስት ሰከንዳችን አልቋል። በጥያቄው መሰረት መልሱ የሚሆነው በለ ምርጫ ላይ የሚገኘው ሲሊንደር ብሎክ ወይንም ማኖ ብሎክ ነው። የተሽከርካሪያችን ሞተር ላይ ከሚገኙ ክፍሎች ሲሊንደር ብሎክ ወይም ማኖ ብሎክ፣ ሲሊንደር ፒስተን፣ ክራንክ ሻፍት፣ የዜት ፊልትሮና ፓምፕ እንዲሁም የተለያዩ ክፍሎች የሚይዝልን ክፍል ነው። ስለዚህ መልሳችን የሚሆነው በለ ምርጫ ላይ የሚገኘው ሲሊንደር ብሎክ ነው። ወደ ቀጣይ ጥያቄ ስንሄድ አንድን አሽከርካሪ ከፊት ለፊት ካለ ተሽከርካሪ ጋር ያለው ርቀት እንዲጠብቅ ከሚያስፈልግበት ምክንያት ከሚከተሉት አንዱ የትኛው ነው ይላል። ሀ አንሸራታች መንገድ ሲያጋጥም፣ ለከፊታችን ተሽከርካሪ የጫነው ጭነት አደገኛ ከሆነ፣ ሀመርዋ ጭጋጋማ አየር ጸባይ ከሆነ፣ መሁሉም መልስ ነው ይላል። አምስት ሰከንድ ባችን አልቋል። በጥያቄው መሰረት መልሱ የሚሆነው በመምርጫ ላይ የሚገኘው ሁሉም መልስ ነው። ከፊት ለፊት ተሽከርካሪ ኖሮ ርቀታችንን የማንጠብቅ ሆነ ለአደጋ ልንጋለ ስለምንችል፣ በተለይ በተለይ ከላይ የተጠቀሱት ነገሮች ከፊት ለፊታችን ካሉ ከፊት ለፊት ካለው ተሽከርካሪ በበቂ ርቀት ሆነ ልናሽከረክር ይገባል። ምክንያቱም የእይታ አድማሳችን አነስተኛ ስለሚሆን ማለት ነው። ስለዚህ መልሳችን የሚሆነው በመምርጫ ላይ የሚገኘው ሁሉም መልስ ነው። ወደ ቀጣይ ጥያቄ ስንሄድ ለራስ ህይወት ዋጋ በመስጠት አደጋን ለመቀነስ መጣርና ውጤታማ የመግባባት ክህሎት ማዳበር ወደ አላስፈላጊ የማሽከርከር ባህሪ የሚገፋፉ ሁኔታዎችን ማስወገድ ማለት ነው። ሀ፣ እውነት፤ ለሐሰት ይላል። አምስት ሰከንዳችን አልቋል። በጥያቄው መሰረት መልሳችን የሚሆነው በሃሌታው ሀ ምርጫ ላይ የሚገኘው እውነት ነው። በምናሽከረክርበት ጊዜ ከሌሎች አሽከርካሪዎች እንዲሁም መንገድ ተሳታፊዎች ጋር አላግባብ እንቅስቃሴዎችን ባለማድረግ ወይ ደግሞ አላስፈላጊ ንትርኮችን በማስወገድ ራሳችንን ከአደጋ መከላከል ይገባል ማለት ነው። ስለዚህ አላስፈላጊ ሁኔታዎችን ማስወገድ ማለት ለራስ ህይወት ዋጋ መስጠት ነው። ስለዚህ መልሳችን የሚሆነው በሀ ምርጫ ላይ የሚገኘው እውነት ነው። ወደ ቀጣይ ጥያቄ ስንሄድ በካምቤ ውስጥ ትንሹ ጥርስ ትልቁን ጥርስ ሲነዳ ቀላል ማርሽ ይባላል። ሀ እውነት፣ ለሀሰት አምስት ሰከንድ አለን። ሰከንዳችን አልቋል። በጥያቄው መሰረት መልሳችን የሚሆነው በለ ምርጫ ላይ የሚገኘው ሀሰት ነው በካምቢዮስ በሚገኙ ጥርሶች ወይ ደግሞ በነጂና በተነጂ ጥርሶች መካከል ነጂው ጥርስ አነስተኛ ሆኖ ተነጂው ጥርስ ደግሞ ትልቅ ጥርስ በሚሆንበት ጊዜ ከባድ ማርሽ ወይ ደግሞ ቶርክ ነው የሚሆነው ማለት ነው። በተቃራኒው ደግሞ ቀላል ማርሽ የሚሆነው ትልቁ ጥርስ ትንሹን ሲነዳ ነው ማለት ነው። ስለዚህ መልሳችን የሚሆነው በለምርጫ ላይ የሚገኘው ሀሰት ነው። ወደ ቀጣይ ጥያቄ ስንሄድ በምናሽከረከርበት ጊዜ የምናሳየውን ባህሪ የሚያጠና የስነ ባህሪ ዘርፍ ዳሺ ይባላል ይላል። ሃ የማሽከርከር ባህሪ ለስነ ባህሪ ሀመሩሃ ስነ ምግባር መ ሁሉም መልስ ነው ይላል አምስ ሰከንዳችን አልቋል። በጥያቄው መሰረት መልሱ በሃሌ ታውሃ ምርጫ ላይ የሚገኘው የማሽከርከር ስነ ባህሪ ነው። አሽከርካሪዎች በሚያሽከረክሩበት ጊዜ የሚያሳዩትን ባህሪ የሚያጠና የስነ ባህሪ ዘርፍ ነው ማለት ነው። ስለዚህ መልሳችን የሚሆነው ሃሌ ታውሃ ነው። ወደ ቀጣይ ጥያቄ ስንሄድ የነዳጅ ፍጆታን ለመቀነስ፣ ሀ ነዳጅ አስተላላፊ ክፍሎችን በጥንቃቄ መያዝ፣ ላይ የጎማዎችን የአየር መጠን ማስተካከል፣ ሀመር ውሃ የተጨናነቀ መንገድ ላይ አለማሽከርከር፣ መ ሁሉም መልስ ነው ይላል። አምስት ሰከንድ አለን። ሰከንዳችን አልቋል። በጥያቄው መሰረት መልሱ የሚሆነው በመ ምርጫ ላይ የሚገኘው ሁሉም ነው ማለት ነው። አንድ አሽከርካሪ የነዳጅ ፍጆታን ለመቀነስ እነዚህን ነገሮች በሙሉ ማስተካከልና ማየት ያስፈልገዋል ማለት ነው። ስለዚህ ዘጠነኛው መልስ መ ነው። ወደ አስረኛው ኛው ጥያቄ ስንሄድ የማሽከርከር ስነ ባህሪያዊ ጉዳዮች ያልሆነው የትኛው ነው ይላል። ሀ ዝግጁነት፣ ለ ክልፍልፍ አነዳድ፣ ሐ መርሆ መነቃቃት፣ መ ሁሉም መልስ ናቸው ይላል። አምስት ሰከንድ አለን። ሰከንዳችን አልቋል። በጥያቄው መሰረት መልሱ የሚሆነው በለ ምርጫ ላይ የሚገኘው ክልፍልፍ አነዳድ ነው። ክልፍልፍ አነዳድ ሞገደኛ አነዳድ ፈርጅ ውስጥ ነው የሚካተተው። የማሸከር ስነባሪያዊ ጉዳዮች የሚባሉ ዝግጁነት፣ መነቃቃትና መረጃን መሰብሰብ ነው። ስለዚህ የማሽከር ስነባሪያዊ ጉዳዮች ውስጥ የማይካተተው የትኛው ነው ክልፍልፍ አነዳድ የሚለው በለ ምርጫ ላይ የሚገኘው ነው ማለት ነው። ወደ 11ኛው ጥያቄ ስንሄድ የኦዶሜትር እና ፍጥነት መለኪያ ወይንም ስፒዶሜትር ተመሳሳይ ተግባር አላቸው። ሀ ሀሰት፣ ለእውነት አምስት ሰከንድ አለን። ሰከንዳችን አልቋል። በጥያቄው መሰረት መልሱ የሚሆነው በሀ ምርጫ ላይ የሚገኘው ሀሰት ነው ኦዶሜትር ተሽከርካሪው ከተመረተበት ጊዜ ጀምሮ የተጓዘውን ጉዞ ሲያሳየን፣ ስፒዶሜትር ደግሞ ተሽከርካሪው አሁን ላይ በሚንቀሳቀስበት ጊዜ በምን ያክል ፍጥነት እየሄደ እንደሆነ በኪሎ ሜትር ፐር አወር ወይ ደግሞ በማይል ፐር አወር የሚያስቀምጥልን ነው ማለት ነው። ስለዚህ መልሱ የሚሆነው በሀሌታው ሀ ምርጫ ላይ የሚገኘው ሀሰት ነው። ወደ 12ኛው ጥያቄ ስንሄድ የጎማ ነፋስ መጠን መቀነስ በየትኛው መኪና ክፍል ላይ ተጽዕኖ ሊያደርስ ይችላል? ሀ በመሪ ክፍሎች ላይ ለሁሉም ሐ መርሃ በጎማ አካል ዙሪያ ደጋፊ ብረቶች ላይ መ በራሱ በጎማው ላይ ይላል። አምስት ሰከንድ አለን። ሰከንዳችን አልቋል። በጥያቄው መሰረት መልሱ የሚሆነው በለ ምርጫ ላይ የሚገኘው ሁሉም ነው ማለት ነው። እንግዲህ ክቡራን ተመልካችና ተከታዮች እንዳያችሁት የምርጫ አቀማመጡ እራሱ ይለያያል ማለት ነው። የመንጃ ፍቃድ ፈተናዎች ላይ እንግዲህ እንደዚህ አይነት አሳሳች ነገሮች ሊኖሩ ስለሚችሉ እዚህ ጋር በደንብ መለማመድና ማየት ያስፈልጋል ማለት ነው። ስለዚህ የዚህ ጥያቄ መልስ በለ ምርጫ ላይ የሚገኘው ሁሉም ነው። ሁሉም ማለት በሀመር ውሃ ላይ በሀሌታ ውሃና በመምርጫ ላይ የሚገኙት ምርጫዎች በሙሉ በተሽከርካሪ የጎማ ነፋስ መጠን መቀነስ ምክንያት የሚከሰቱ ችግሮች ናቸው ማለት ነው። ስለዚህ አስራ ሁለተኛው ጥያቄ ለሁሉም ነው ማለት ነው። ወደ አስራ ሶስተኛው ጥያቄ ስንሄድ በበቂ አየር የተሞላ የተሽከርካሪ ጎማ ጥቅም ላይ ሲውል ሀ የተሽከርካሪ ጉልበት መጨመር የተሽከርካሪ ነዳጅ ፍጆታ ይቀንሳል ለ የጎማ መሸራተትን ይቀንሳል ሀመሯ የተሽከርካሪውን ጎማ ረጅም እድሜ ቆይታ እንዲኖር ያደርጋል መ ሁሉም መልስ ነው ይላል አምስት ሰከንድ አለን። ሰከንዳችን አልቋል በጥያቄው መሰረት መልሱ የሚሆነው በመ ምርጫ ላይ የሚገኘው ሁሉም መልስ ነው በበቂ አየር የተሞላ የተሽከርካሪ ጎማ ጥቅም ላይ ሲውል ከሃሌታው ሀ ጀምሮ በለ እና በሀመር ውሃ ምርጫ ላይ የሚገኙትን ጥቅሞች ያስገኛል ማለት ነው። ስለዚህ መልሳችን የሚሆነው በመ ምርጫ ላይ የሚገኘው ሁሉም መልስ ነው። ወደ 14ኛው ጥያቄ ስንሄድ ካምሻፍት አስገቢና ሶጪ ቫልቮችን በመወጠር እንዲዘጉ ሲያደርግ ቫልቭ ስፕሪንግ ደግሞ ቫልቮች እንዲከፈቱ ይረዳል ይላል። ሀ እውነት፣ ለሀሰት ይላል አመሰከ እንዳለን ሰከንዳችን አልቋል። በጥያቄው መሰረት መልሳችን የሚሆነው በለ ምርጫ ላይ የሚገኘው ሀሰት ነው። ካምሻፍት አስገቢና አሶጪ ቫልቮችን እንዲከፈቱ የሚያደርግ ሲሆን ቫልቭ ስፕሪንግ ደግሞ አሶጪና አስገቢ ቫልቮች እንዲዘጉ ያደርጋል ማለት ነው። ጥያቄው ላይ ግን ተቃራኒ ያደረገው። ስለዚህ መልሳችን የሚሆነው በለ ምርጫ ላይ የሚገኘው ሀሰት ነው። ወደ 15ኛውና የመጨረሻው ጥያቄ ስንሄድ ሞተር ከመጠን በላይ እንዲሞቅ ከሚያደርጉ ምክንያቶች ሀ የራዲያተር መቀደድ ለበቂ ውሃ በራዲያተር ውስጥ አለመኖር፣ ሐመርዋ በፋን አማካኝነት የሚነፍሰው ንፋስ እንዳይበተን የሚያደርግልን ክፍል ወይንም ሸራውድ አለመኖር፣ መ ሁሉም መልስ ነው ይላል። አምስት ሰከንድ አለን። ሰከንዳችን አልቋል። በጥያቄው መሰረት በመ ምርጫ ላይ የሚገኘው ሁሉም ነው። በጋስ ፓወርድ ወይ ደግሞ ኢንተርናል ኮምበሽን ኢንጂን ላይ ሞተር ከሚሞቅባቸው ምክንያቶች ውስጥ የሚካተቱት ከሀሌታው ሀ ጀምሮ በለምርጫ ላይ የሚገኙትና በሀመር ውሃ ምርጫ ላይ የሚገኙት ምክንያቶች በሙሉ ምክንያት ሊሆኑ ይችላሉ ማለት ነው። ስለዚህ ሞተር በእነዚህ ምክንያቶችና በሌሎች ተጓዳኝ ምክንያቶች ሊሞቅ ይችላል ማለት ነው። ስለዚህ መልሳችን የሚሆነው በመ ምርጫ ላይ የሚገኘው ሁሉ መልስ ነው። ክቡራን ተመልካች ተከታዮች ከዚህ ቀደም በለቀኳቸው ጥያቄዎች ማብራሪያና መልሶቻቸው እነዚህን ይመስላሉ ማለት ነው። በዚህ ትምህርታዊ ስልጠና እንግዲህ ጥሩ የሆነ ግንዛቤ እንዳገኛችሁ ተስፋ አድርጋለሁ። እንደምታዩት እንግዲህ ክረምት ነው። ክረምት ላይ ስናሽከረክር እንግዲህ ማድረግ ያለብን ጥንቃቄዎች በሚል የተለያዩ ፕሮግራሞችን ያዘጋጀውላችሁ አሉ። እነዛ ላይ በደንብ አድርጋችሁ እዩ። ስለ ኤሲ አጠቃቀም ሊሆን ይችላል፣ ስለ ዋይፐር ወይ ደግሞ የዝናብ መጥረጊያ እንዴት መጠቀም እንዳለብን የሰራቸው የተለያዩ ቪዲዮዎች ይኖራሉ። በዚህም እንግዲህ በዛሬው ፕሮግራም ላይ ያያችኋቸው ጥያቄዎችን፣ መልሶቻችሁን፣ ማብራሪያችሁን አንደኛ ለቴክኒክ ተማሪዎችም ግባት ሊሆን ይችላል። አሽከርካሪዎችም የረሳችሁትን ነገር ለማስታወስ ይረዳል። እንደገና ደግሞ በዚህ ክረምት በተለይ አዲስ መንጃ ፈቃድ እያወጣ እየተመረጣችሁ ላላችሁ ጥሩ ግንዛቤ የሚያስጨብጥ ነው ማለት ነው። ስለዚህ በደንብ አድርጋችሁ ተከታተሉ። በዚህ ቻናል ላይ እንግዲህ መልካችሁን የተለያዩ ቪዲዮዎች ለማየት የደወል ምልክቷን ተጫኑ፣ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ትምህርታዊ ስልጠና ጠቃሚ ሆኖ ደግሞ ካገኛችሁት ሌሎች ሼር አድርጉ፣ ላይክ አድርጉ። በቀጣይ በሌላ ትምህርታዊ ስልጠና እስከምንገናኝ ድረስ ሰላም ቆይ